የዛሬ የምንዛሬ ደረጃ ከየት ደረሰ? በስንት እየተዘረዘረ ነው የሚገኘው? በተለይም ደግሞ አስራ ስምንቱ የምንዛሪ ተመኖች በጥቁር ገበያ ዛሬ ያላቸውን የምንዛሪ ተመን በኢትዮጵያ ብር ሲዘረዘር ስንት እንደሆነ የምንነግራችሁ ሆናል። አብራችሁን ቆዩ። ሰላም ሰላም ቤተሰቦቻችን፣ እንደተለመደው ቪዲዮውን በላይክ ጀምሩት ለዛሬ ለእናንተ ይሆናል ያልነውን ከጥቁር ገበያ የሰበሰብናቸውን ዋናና ምንዛሬ የምናቀርብላችሁ ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁም ቤተሰብ በመሆን በየወቅቱ የምንለቀውን የባንኮችንና የጥቁር ገበያ ምንዛሪ እንዲሁም የተለያዩ ወቅታዊ የቢዝነስ ዘገቦቻችንን ትከታተሉ ዘንድ እንጋብዛለን። አሁን ቀጥታ ወደ መረጃው የምንሄደው የምንጀምረው ከአሜሪካ ዶላር ነው የሚሆነው። የአሜሪካ ዶላር በከፍተኛ ደረጃ ጨምሯል። ትላንትና ከነበረበት የዛሬው ጭማሪ በ0.20% አካባቢ ነው። አንዱ የአሜሪካ ዶላር በ167 ብር ከ2619 ሆኖ እየተዘረዘረ ነው የሚገኘው። መቶ የአሜሪካ ዶላር ደግሞ በ16726 ከ19 ይዘረዝራል። በመቀጠል የምንመለከተው የዩሮ ምንዛሬ ነው የሚሆነው አንድ ዩሮ በ194 ብር ከ5960 ሲዘረዝር 100 ዩሮ ደግሞ በ19459 ከ60 በመዘርዘር ላይ ይገኛል። ሌላኛው የዛሬ የመስከረም 28 2018 ዓመተ ምህረት የምንዛሪ መረጃችን የሚወስደን ወደ ግሬት ብሪትን ፓውንድ ነው የሚሆነው አንዱ የግሬት ብሪትን ፓውንድ በ224 ብር ከ1767 ነው የሚዘረዘረው። መቶ የእንግሊዙ ፓውንድ ደግሞ በ22417 ከ67 ይዘረዘራል። ቀጥለን የምንመለከተው የስዊስ ፍራንክ ሲሆን አንዱ የስዊስ ፍራንክ 209 ብር 1674 ሲዘርዘር፣ መቶ የስዊስ ፍራንክ ደግሞ በ20916 ከ74 በምስር ላይ ነው የሚገኘው የስዊስ ፍራንክም እንዲሁ በ031 አካባቢ ትላንት ከነበረበት አኳያ ጭማሪ እንዳሳየ ምንዛሪው መረጃ ያመላክታል። ሌላኛው ምንዛሪ የካናዳ ዶላር የሚሆነው አንዱ የካናዳ ዶላር በ119 ብር ከ7944 ሲዘረዘር መቶ የካናዳ ዶላር ደግሞ በ11979 ከ44 ይዘረዘራል። ይህም በ0.21 አካባቢ ጭማሪ አሳይቷል። ቀጥለን የምንመለከተው የአውስትራሊያ ዶላርን ሲሆን አንዱ የአውስትራሊያ ዶላር በ109 ከ7478 ሲዝርዝር መቶ የአውስትራሊያ ዶላር ደግሞ በ10974 ከ78 ነው በመዘርዘር ላይ የሚገኘው ይህም የ0.19 አካባቢ ጭማሪን እንዳሳየ መረጃችን ያመላክታል። ሌላኛው ምንዛሪያችን የቻይና ዋንን ሲሆን የምንመለከተው አንዱ የቻይና ዋን በ23 ብር ከ5062 ነው በመዘርዘር ላይ የሚገኘው። ዛሬ ቀን ዕለተሮብ መስከረም 28 2018 ዓ ም የ0 ነጥብ 26 አካባቢ ጭማሪ ያለው። መቶ የቻይና ዋን ደግሞ በ2350 ከ62 እየተዘረዘረ ነው የሚገኘው። ተመልካች አድማጮቻችን እያደመጣችሁ ያላችሁት የዛሬን የመስከረም 28 ዕለተ ሮብ በጥቁር ገበያ ምንዛሪዎች በስንት እየተዘረዘሩ እንደሆነ ነው። ለቻናሉ ታዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ገና የሚቀሩን ምንዛሪ ተመኖች አሉ። አሁን ወደ እነሱ እንዳለን ቀጥለን የምናሳያቸው ምንዛሬ ተመኖች የአረብ ሀገራት ምንዛሬ ተመኖች ናቸው። ከኩዌት ዲናር እንጀምራለን። አንዱ የኩዌት ዲናር ጭማሬን በማሳየት በዛሬው ቀን በ545 ብር ከ8855 ይዘረዘራል። መቶ የኩዌት ዲናር ደግሞ በ54588 ከ55 ነው በምስርትን ላይ የሚገኘው ከትላንት ተመሳሳይ ቀን ጋር ሲነጻጸር በ0.19 አካባቢ ጭማሪ አለው። ዲራምን ስንመለከት አንዱ ዲራም በ45 ብር ከ5355 ሲዘረዝር መቶ ዲራም ደግሞ በ4555 3 ከ55 ይዘረዝራል። ይሄም በ0.19 አካባቢ ጭማሪ እንዳለው መረጃው ያመላክታል። ሌላኛው የዛሬ የመስከረ ሚያ 8 ሊትር ምንት ዛሬ ተብናችን የሳውዲ ሪያል ስንት የሚለውን ያመለክተናል። አንዱ የሳውዲ ሪያል በ0.29 አካባቢ ጨምሮ በኢትዮጵያ ብር አንዱ 44 ብር ከ6200 ዝርዝር መቶ የሳውዲ ሪያል ደግሞ በ4463 ብር ከ02 ነው በመዝርዝር ላይ የሚገኘው። ቀጣይ የኦማን ሪያል ነው የምንመለከተው። አንዱ የኦማን ሪያል 435 ብር ከ1175 ይዘረዘራል። መቶ የኦማን ሪያል ደግሞ በ43511 ብር ከ75 እየተዘረዘረ ይገኛል። ዛሬ ዕለተ ሮብ መስከረም 28 በኦንላይኑ የብላክ ማርኬት መረጃ መሰረት ሌላኛው ምንዛሪ የጆርዳን ዲናር ሲሆን አንዱ የጆርዳን ዲናር 236 ብር ከ0509 ሲዘረዘር መቶ የጆርዳን ዲናር ደግሞ በ23605 ብር ከ09 ይዘረዘራል። ይህም በትዩ ገበያው መረጃ መሰረት ከትላንት ከነበረበት አንጻር በ026 አካባቢ ጭማሪን አሳይቷል። ሌላኛው ትልቁ የምንዛሪ ተመናችን የባህሪ ዲናር ነው። ከኩዌት ዲናር ከጥሎ አንዱ የባህሪ ዲናር በ443 ብር ከ6095 ሲዘረዘር፣ መቶ የባህሪ ዲናር ደግሞ በ44360 ከ97 ይዘረዘራል። ይህም በዜሮ ነጥብ 18 አካባቢ ጭማሪ አለው። እንቀጥላለን። ተመልካች አድማጮቻችን ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ የምንለቃቸውን ወቅታዊ እና የምንዛሬ ተመኖች እንድትከታተሉ እንጋብዛለን። አብዛኛው ተመልካቾቻችን በዳታችን መሰረት ሰብስክራይብ የማያደርጉ ናቸው። ሰብስክራይብ እንድታደርጉ በትህትና ደጋግመን እንጠይቃችኋለን። አሁን ቀጥለን የምንሄደው በምንዛሪ ተመናቸው መሰረት ከአምሳ ብር በታች በኢትዮጵያ ብር የሚዘረዘሩትን የቱርኪሽ ትሬን፣ የኢጅፕት ፓውንድ፣ የየመን ሪያል፣ የእስራኤል ሽቅል፣ የኢንዲያ ሩፒን፣ የፓኪስታን ሩፒን እንነግራችኋለን። አንዱ የቱርኪሽ ትሬ በአራት ብር ከዜሮ ዜሮ ዘጠና አራት ሲዘረዘር መቶ የቱርኪሽ ትሬ ደግሞ አራት መቶ ብር ከዘጠና አራት ይዘረዘራል። የኢጅፕት ፓውንድን ስንመለከት እንዲሁ አንዱ የኢጂፕት ፓውንድ በ3 ብር ከ53 ሲዘርዘር 100 የኢጂፕት ፓውንድ ደግሞ 351 ብር ከ33 ነው። በመዘርዘር ላይ የሚገኘው ሌላኛው ምንዛሪያችን የኢጂፕት ፓውንድ ነው። ከኢጂፕት ፓውንድ ቀጥሎ ደግሞ የምነግራችሁ የየመን ሪያልን ነው። የየመን ሪያል ገብቶ በማያቅ መልኩ በ0 ነጥብ 30 ፐርሰንት ጀምሮ 7 ብር 7 ሳንቲ ከዜሮ አምስት ገብቷል አንዱ መቶ ደግሞ በሰባ ብር ከዜሮ አምስት ነው የሚዘረዘረው የእስራኤል ሽቅልም እንዲሁ ከፍተኛ ጭማሪ በማሳየት አንዱ በኢትዮጵያ ብር በሀምሳ አንድ ብር ከዜሮ ስድስት ዜሮ ዘጠኝ ሲዘረዘር መቶ የእስራኤል ሽቅል ደግሞ አምስት ሺ አንድ መቶ ስድስት ብር ከዘጠና ሁለት ይዘረዝራል ሌላኛው የኢንዲያ ሩፒ ነው አንዱ የኢንዲያ ሩፒ በአንድ ብር ከሰማንያ ስምንት አምሳ ሲዘረዘር መቶ የኢንዲያ ሩፒ ደግሞ በ188 ብር ከ50 ይዘረዝራል። ሌላኛውና የምንዛሬ ተመናችንን መጨረሻ የሚያደርገው ምንዛሪ የፓኪስታን ሩፒ ነው። አንዱ የፓኪስታን ሩፒ በ59 ሳንቲም ከ04 ሲዘረዘር መቶ የፓኪስታን ሩፒ ደግሞ በ5 በ590 ከ04 ይዘርዝራል። ተመልካች አድማጮቻችን ለዛሬ ያዝንላችሁ የምንዛሬ ተመኖች ተመኖች መረጃ ይህንን ይመስሉ ነበር። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። በኋላ አካባቢ እንዲሁ በባንኮች ያገኘናቸውን የምንዛሬ መረጃዎች ይዘንላችሁ እንመጣለን። እስከዚያው በያላችሁበት ሰላም ሆኑ።